በስብሀት ገብረ እግዚአብሔር ዘነበ ወላ የጻፈው ማስታወሻ። እንጨዋወት፣ አንድ ትራጄዲ ጨዋታ ላጫውትህ፣ ይሉታል። ማን? ስብሀት ገብረ እግዚአብሔር። ለማን? ለዘነበ ወላ። ገደል አፋፍ አጠገብ ነን። ቆንጆ እርሻ አለ። ገበሬው ሸመገለ። ወንድ ልጅ ጦረዋል። ከለታት አንድ ቀን የልጁ ሚስት ባለቤቷን አሰናብተኝ አለችው። እንዴ፣ ምን ነው? እወድሻለሁ፣ ጥንክሬ እየሰራሁ ነው። ምን በደልኩሽ? አንተ አይደለህም አባት ነዘነዙኝ፣ አልቻልኩም። ሁል ጊዜ እንደጨቀጨቁኝ ነው። ጊዜ ስጪኝ፣ እሺ አላት። ልጅ አባቱ ጋር ሄደና፣ አባዬ፣ ጥሩ ድረሃኛል፣ ለዛም አመሰግንሃለሁ። ቆንጆ ሚስት ነው የሰጠኸኝ። ነገር ግን በነገር ጉትጎታ ሚስቴ ልታባረርብኝ ስለሆነ ወይ ዝም ትላለህ፣ አለበለዚያ ሌሊት ወስጄ ገደል ነው የሚጨምረህ። ልባርግ፣ ዝም ትክክል ነች እሷ። ምንም ያጎደለችብኝ ነገር የለም። እንደ ልብ ነው የምታበላኝ። በጣም ነው የምታከብረኝ። በሽታ ሆኖብኝ ነው እንደው ብሎ አባት ተናዘዘ። ከእንግዲህ አይለመደኝም። እድል ተሰጠው ጣባይ ነውና፣ ሳምንት እንኳን ሳያልፍ ሚስት አሁንም መጣችና አሰናብተኝ አለችው። ነዘነዘሽ? አሁን በራት እንብላ፣ ነገጧት አሰናብተዋለሁ። ራት ከበሉ በኋላ አባቱን አዝሎ ወሰደና ገደል አፋፍ ላይ አወረደው። ከፈለክ ገደል ግባ፣ ከፈለክ የፈለከውን ሁን። አባቴ ስለሆንክ ግን አልወረውርህም ብሎ ጥሎት ሄደ። የጎረምሳ ደግሞ ተራውን አረጄ ልጁ ሲጦረው አባት ባሕሪው ተለወጠ። እንደ ሼክስፒር እና ግሪኮቹ ትራጀዲ ልክ መጣ። ቀደም ብዬ ያልኩን አባት ደገመ። ምዕራፍ ሁለት፣ ትልትለው ብትችልም ታሪኳ እንዳለች ቅድመ ሆነች። በመጨረሻ አባት አላረፈም፣ ልጅ አዝሉ ሊጥለው ወሰደው። አፋፍ ሲደርሱ የታዘለው እዚያ አውረደኝ፣ እኔም አባቴን ከዚህ አላሳለፍኩትም። አየህ ከረጅም መገረምና መደነቅ በኋላ ሕይወትን በመሳቅ በማዘን ለማሳየት ታላቅ ኃይል የተቸራቸው ወይዘሮ ናቸው። እንግዲህ የነገሩኝ ይህን። ከጋሽ ስብሃት ጋር እኔ ጥያቄ እሱም መልስ ሆኖ እየተጓዘን ነው። ከኃይለ መለኮት መዋል ጋር ወደ ማጀት ሄደህ ነበር። እዛ ምን የተለየ ባህል አጋጠመ? ይኸውልህ ዘነበ አንድ ሁለት ገጠመኞች አሉ። አንደኛው ኃይለ መለኮት ጉንጉን የሚባል መጽሐፉን ጽፎልን አነበበልን። በቂ ጽፋ ዋላል ነው ጓደኞቹ። እሱ ግን አይደለም አንዳንድ ቦታዎች በአግባቡ አልተገለጹም ብሎ እኔን ጋብዞኝ ይዞኝ ሄደ። በወቅቱ አባቱ አርፈው አርባቸው ሊወጣ ዘመድ አዝማድ ተሰብስቦ ማጀቴ ደረሰን። ማጀቴን እንዳለ አማራውን የምትወክል አገር ሆና አጋጠመችኝ። እንደ ደረስን ካጋጠሙኝ አንዱ በተፈጥሮ የእኔ አካላቴን ሴት እንጂ ወንድ ሲነካ ደስ አይለኝም። አንድ ቀን ማጀቴ ውስጥ ከገደሉ ስር የሚመነጭ ውሃ ውስጥ አካላታችንን እንታጠባለን። ኃይለ መለኮት አብሮ ስታጠብ ቆይቶ አካላቴን ማሸት ጀመረ። ዝም አልኩት። ወንድ ሲነካይ ደስ የማይለው ሰውነቴ ምንም ስሜት ሳይሰጠኝ ደስ እያለ የታጠብኩ። ይሄ ከራሴ ተፈጥሮ አኳያ የምገረምበት ገጠመኝ ነው። ሌላው ኃይለ መለኮት ዳኛ ሆነ። የተጣሉ ቤተ ዘመዶች ኃይሌ እስኪመጣ ጠብቀው፣ የዛን ዕለት ክሳቸውን አቀረቡ። ላክስቶቹ ላጎቶቹ ሳይቀር ዳኛ ሆነ። ኃይለ መልኮት እንዲህ አይነት ባህሪ ያለው ደራሲ ብቻ አይደለም፣ ነዋሪም ሰው ነው። ያውቅበታል መኖርን። ኢትዮጵያን በንባብ ብታሳየኝ፣ በዓለም ታሪክ መድረክ ላይ ሁሌም ኢትዮጵያ አንዱን ገጸ ባህሪ ሆና መድረክ ላይ ትታያለህ። ይህንም በተመለከተ የጻፍኩትን አላነበብከውም። እንዲያውም የኢትዮጵያን ታሪክ የምትጀምረው ሶስት ሺህ ብለህ ነው። ከመጀመሪያ ምዕራፍ ላይ የምታገኛት ሳባን ነው። የሳባ ታሪክ ውብ ነው። ለጥበብ ፍቅር ብላ ያንን ሁሉ መንገድ መሄዷ ይማርካል። ሌላው የካሌብ ታሪክ እንዲሁ ያስደስታል። አንዳንዱን እየጠቃቀስን ላጫውትህ። አሁን ደቡብ ሱዳን አካባቢ ያለ አገር ድሮ ኑቢያ ይባል ነበር። ሜሮዌ ከተማቸው ነው። በወዲህ ደግሞ የአክሱም ስልጣኔ አለ። ሁለቱ የለየላቸው ጠላቶች ናቸው። ዓጼ ካሊብ ዘመተና ኑቢያን ድምጥማጧን አጠፋው። ከዘመናት መረሳት በኋላ አርኪኦሎጂስቶች ሄደው ቆፍረው ሜሮዌ የምትባል ከተማ እንደነበረች አሳወቁን። ካሌብን በራሱ አይን እያየን ጨዋታችንን እንቀጥል። ባህር ማዶ ያሉ ክርስቲያን በአገረ አሕዛብ ተጨቆኑ። ያን እስልምና ገና ነበር። የቁስጥንጥንያ ንጉሥ ወደ ካሌብ የጦር እርዳታ አድርጎ ገሮቤቶቹን ክርስቲያኖች እንዲታደጋቸው መልእክት ላከ። ካሌብም የድረሱሊ ድምፁን ሰምቶ ጦሩን ሰበሰበ። መርከቦቹም፣ ሰራዊትም የጦር ዝሆኖችም አስከትሎ ዘመተ። ሄደው ተዋጉና ድል በድል ተጎናጸፉ። በዛን ዘመን ማንም አረብ ዝሆን አይቶ አያውቅም። ውጊያም የር ኦፍ ኤሌፈንት ተባለ። ነቢዩ መሐመድም ይህ ጦርነት በተካሄደ በአመቱ ተወለዱ። ተው እንጂ ወላይ፣ ካሌብ ጦር ሲመለስ በመሬት ውስጥ ለውስጥ ነው የመጣው። ለወታደሮቹም መመሪያ ተሰጣቸው፣ ከሚነሱበት አገር አሸዋ አፍሰው እንዲመለሱ። አንዳንዱ ትንሽ ቆነጠረ፣ አንዳንዱም የሚችለውን ያህል ያዘ። እዚህ ቅድስት አገር ሲደርስ የአሸዋ ወርቅ ሆነ። ትንሽ የያዘውም ቆጨው፣ ብዙ የያዘውም ቆጨው፣ ጨምሮ ሊይዝ ይችል ነበራ። ሞቅ ያለ ሳቅ በመሃላችን ተፈጠረ። ወደ ምስር እንሻገራለን። የአሁኗ ግብፅ ድሮ ምስር ነበረች። ከግብፅ ነገሥታት አብዛኛውን ጊዜ ፈርዖን ወንድ ነው። ነገር ግን ህጋዊ መብቱን የሚያገኘው የእናቱ ልጅ ስለሆነ እንጂ የአባቱ ልጅ ስለሆነ አይደለም። አልጋው የሚወረሰው ከእናቱ ነው። ነገር ግን በወንድ ጉልበት ነው የሚረጋገጠው። በዛን ጊዜ በሃትሼፕሱት የምትባል ንግሥት ተከሰተች። ይህቺ ሴት ከታላላቆቹ ፈርዖኖች አንዷ ሆነች። ይህቺ ግማሽ ኢትዮጵያ የነበረች ይባላል። በእርግጥ የታወቀ ነገር የለም ግን እንቀጥል እንቀጥል ከግብጾች ጋር ነና። ወደ ጥንት ግሪክ ደግሞ እንሄድ። አውራ ገጣሚያቸውና የባህላቸው ዋናው መሰረት የሆነው ሆሜር ስለ ኢትዮጵያ እንዲህ ይለናል። አማልክቱ በየዓመቱ አንድ ጊዜ የሰው ልጅን ከማስተዳደር ጣጣ ለማረፍ ወደ ኢትዮጵያ ሄደው ድንቅ መስተንግዶ ተደርጎላቸው ይመለሳሉ። ኢትዮጵያውያን ደግሞ እንግዳ ተቀባይ የእግዜር እንግዳ ባዮች ነን። ይህ አባባል የሚሠራው በገጠር ባህላችን ነው እንጂ የአዲስ አበባውማ ቱሪስት ብላ ነው የሚልህ። ሰልጥነዋለ። ወደ ኢየሩሳሌም ስንሄድ እዛ ኢትዮጵያን እናገኛታለን። ከአስራ ሁለቱ ሐዋርያት አንዱ የሆነውን ፊልጶስን መንፈስ ሂድና ወንጌል ስበክለት ለኢትዮጵያ ንግሥት ጃንደረባ ይለዋል። ይህ ጃንደረባ ለንግሥቷ እንደ ገንዘብ ሚኒስትሯና የውጭ ጉዳይ ኃላፊ ጭምር ነው። ይህ ሐዋርያ ሲመጣ ጃንደረባው ሰረገላ ውስጥ ተቀምጦ ትንቢተ ኢሳይያስ ውስጥ ስለ ኢየሱስ ያለውን ትንቢት ሲያነብ ሰማው። ሰላም ግባ ብሎ አስተናገደው። የምታነበውን ተረድተኸዋል ወይ ሲለው ማን ነገረኝ? እናረደዋለሁ አለ። እኔ እንግዲያው ልግለጽልህ። አሁን ያነበብከው ትንቢት ስለ ጌታችን ኢየሱስ ክርስቶስ ነው ብሎ ወንጌልን አስተማረው። ጃንደረባው ይህንን አድምጦ እንግዲህ ውሃ እዚህ ጋር አለ እኔ ብጠመቅ የሚከለክል ነገር አለ እንዴ አለው። ይፈቀዳል እንጂ አለውና ሐዋርያው አጠመቀው። አየህ ይሁሉ እንደገና ደግሞ በእስልምና እምነት እንደገና ኢትዮጵያ ወደ መድረኩ ስትገባ ነብዩ ከመካ ባለጣዖቶች ጋር ተጋጩና፣ ለቅርብ ተከታዮቻቸው አደገኛ ጊዜ መጣ። ስለዚህ ነብዩ ሂዱ ወደ ኢትዮጵያ፣ የመጽሐፍ ሀገር ነው አሏቸው። እስራኤልና ኢትዮጵያ ሁለቱ የመጽሐፍ ሀገር ይባላሉ። የመጽሐፍ ቅዱስ ማለት ነው። እሺ፣ ንጉሱ ይቀበላችኋል፣ እዛ ቆይታችሁ ጊዜው ሲደርስ እንልክባችኋለን ብለው እሳቸው ወደ መዲና ሄዱ። ተከታዮቻቸው ወደዚህ መጡ። አህመድ ነጋሽ ተቀብሎ አስተናገዳቸው። የነብዩን ደብዳቤ አንብቦ እስልምናን እንዲያስተምሩ ጠየቃቸው። እስልምናን ተቀበለ። ይህ አህመድ ነጋሽ መጀመሪያ ግን ስሙ ማን ነበር? እኔ ምን አቃለሁ። አህዛብ ነው እንዳንተ። ዘነበ ወላም ሊሆን ይችላል የመጀመሪያ ስሙ አላቅም? ንጉሰ የነገስት ነበር። አይ አይደለም፣ ያንድ አካባቢ አዛዥ ነው። እንደ ካሌብ አይነት ንጉስ ሲኖር አብዛኛውን ቦታ ይገዛል። ይሄኛው ለዘመኑ አጼ አገረ ገዢ ሊሆን ይችላል። በእነርሱ አህመድ ነጋሽ ነው የተቀበላቸው፣ አስተናገዳቸው። ጊዜው ሲደርስ ነቢዩ መሐመድ በድል አድራጊነት መካ ሲገቡ ኑ ብለው ጠርተው ወደ ሀገራቸው ተመለሱ።